እንደው ምን አለ የዛኔ የወደቅሽ ጊዜ ወይ ለፍጹም ብትደውይ፣ ወይ ለቤኪ ብትደውይ፣ ቢቀርብሽ ይሄ ቀይ ዶሮ ይሄ ሁሉ ጣጣ አይመጣም ነበር። ቆይ ምንድን ነው ብሩክ እንዲያስረዳት የምትፈልገው ነገር? እኔ ምንም አልገባኝም። ቤተሰቦች እንዴት ነው ነገሩ? ብሩክ ይህም ስላለፈ ታሪክ እኮ አይመለከትሽም ነው የምንለው። አንችም ይኸው በቃልሽ አይመለከተኝም አልሽ። ታዲያ ምንድን ነው ነገሩ? ምን እየሆን ሽለውን ያልገባኝም። ያለፈ ታሪክ ምን ይኖራል? ፎቶ ይኖራል? እንጆይ ይኖራል? በቃ ይሄ እንዲዘረዝር ነው ወይስ ምንድነው? ታዳኩ መናገር ነው በቃ። ወይኔ እዚህ ጋር አስረዳኝ የምትለው ምንድነው? የሚያስረዳት አያገባኝም ብላ ራሷ ምን አንቺ ሌላ የምታውቂው ነገር ካለ አሁንም በደንብ ግልጽ አድርጊለት፣ እንጂ ባሳየሽው ነገር እሱ ትክክለኛው መልስ ነው። ትልቁ ዳቦሌት ሆነ የሀይሚ አዲሱ ፍቅረኛ በሩን አንኳኩቶ ጭራሽ ሰተት ብሎ አዋይዞ አይመጣም ጋይስ እረ መናናቅ ሰላም ሰላም ነው። አዲሱ አማቻችን አባ ይዞ ከቻላለም በአንድ ሳምንት ውስጥ ብሩኬ፣ አይጠቅምሽም አይሆንሽም። ጭራሽ አንተ ጋር ነው ቀጠሮ ያለኝ። እኔ ከሱ ጋር ምንም አይነት ቀጠሮ የለኝም። አንተ ደግሞ ቤቱን ስለምታውቀው ብቻ ዝም ብለህ ሀይሚዬ፣ ዛሬ ብቻ ሳይሆን እኮ አንኳኩቶ ስከፍት በር ላይ ቆሞ አይቼዋለሁ። ይረብሸኛም ብለሻል አይ ቀይ ዶሮ፣ እንደው ቲክቶክ ላይ አበላልሽ ራሱ የአሳማ አበላል። አሁን ሀይሚ እንዴት ልችልህ ነው? አንተ እዛ ቤት ገብተህ እንደ ጉድ ፈላ አንድ ባንድ ብሩክ አምጣላት። ብሩ ያለውን ነገር በቀደም የወረወረውን አበባ ዛሬ ይዞ ከቻሳ አይደል? ቀይ ዶሮ ምን አስበሽ ነው ባክሽ? ምን ማለት ነው አልገባኝም ምን ይሄ ነው ሲል ነገ አፈቅራታለሁ ብሎ አበባ መቶ ይዞ መጥቶ ይጠይቃታል ብያችሁ ነበር አሳደሩ ፍፄ በግድ አንድ ቃል ተነፈሰ። እንደዚህ አይነት ነገር ማን አድርጋለ? ለምን ይዘህ መጣህ? ለምንስ ትረብሻታል? አለ ዛሬ ማለት ነው ማለት ነው ማለት ነው። እኔ አላስፈልግ ከሆነ ገላገልከኝ፣ አንተ ነው የምታስፈልጋት ብሎ ብሩክ ጥሎ ሄደ። ሀይሜ ደግሞ እንዴት ሸክም ነኝ ወይ ለማንም መናገር ቦቦ የዛሬ ይሄን ልጅ ራሱ እያጋጨ ማስወጣት ነበረብህ። አንተ መውጣት አልነበረብህም። ብሩክ ማለት ነው። ቤተሰቦች እንዴት ናችሁ? ሰላም ጤና ይስጥልን። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ሃይሚና ብርቂ መተዋል፣ እንዲሁም ፍጼ ካፖ መተዋል ማለት ነው። እንዲሁም ቀይዶሮ መተዋል፣ አዋይዞ ማለት ነው። እንግዲህ በሁለት ባንድ ሳምንት፣ ኧረ በምን አንድ ሳምንት ሞላችሁ፣ ባንድ ሳምንት ማንድ ባንድ ሳምንት ወይኔም፣ ምላሴም እንደተሳሰረ ባንድ ሳምንት ውስጥ ሃይሚን አፈቀርኳት፣ የኔ ላደርጋት ነው ብሩኬ፣ ለሃይሚ አታስፈልጋትም ብሎ እንግዲህ አበባ ይዞ መጣ። ማናለህ ምን ሲለው፣ ፍጼ ደግሞ እራሱ ብሎኛል፣ በባለፈው ጥየባት አምጣላት ብሎኛልና መጣሁለት። ይመጣዋል ቤተሰብ እኔ ያልገባኝ ነገር ማለት ነው ቤተሰቦች ሀይሚ የብሩኬ ያለፈ ታሪክ አያገባኝም እያለች ምንድን ነው? ስላለፈ ታሪኩ አስረዳኝ የምትለው ምንድን ነው? እንዲያስረዳት የፈለገችው ነገር ይች ልጅ የያዘችው ነገር ሌላ ነው፣ የምጠይቀው ጥያቄ ሌላ ነው። እኔ አልገባኝም። ምንድን ነው አልገባኝም። ለምሳሌ አንድ ሰው ያለፈ ታሪኩን ዛሬ ላይ እኮ ማውራት የለበትም። ምንድን ነው ቆይ፣ ጥያቄና መልስ አረጋችሁት እኮ ይሄን ነገር። እንደ አንድ ሰው ካለፈ ካለፈ ፍቅረኛው ጋር ካለፈ ታሪኩ ጋር ምን ሊሆን ይችላል? ወይ ይዝናናል፣ ወይ ፎቶ አለው፣ ወይ እንሶ ብዙ ነገር ይኖረዋል። በቃ አለቀ። እዚህ ጋር ዛሬ ላይ ለሱ ለሷ ማብራራቱ ለሷ መዘርዘሩ ምን ጥቅም አለው ነው የኔ ጥያቄ፣ ቤተሰቦች ማለት ነው። እናንተም የገባችውን ነገር ኮመንት ስር ጻፉልኝ። ሁላችንም እኮ ያለፈ ታሪክ ይኖረናል። ግን ያለፈው ታሪክ ሳይሆን አሁን ለሀይሚና ለብሩኬ ፍቅር ያለፈው ታሪክ ሳይሆን እንቅፋት የሚሆነው አሁን ላይ ቴዲ እያረማመደው ያለው ነገር ነው፣ እንቅፋት የሚሆነው እውነቱን ንገሩኝ ካላችሁ ማለት ነው። ምክንያቱም ብሩኬ አምኗል በቃ ያለፈ ነገር ከሆነ ምንም አያገባሽም እኔም አያገባኝም። አልፏል አልፏል የማስረዳት ግዴታ የለብኝም ነው ያለው። አዎ ግዴታ የለበትም። ሶ እኔ እኮ እዚህ ጋር እኔ ምንም ያልገባኝ ነገር ሀይሚ በራሷ ህይወት ውስጥ ሌላ ሰው መጥቶ አወቀችውም አላወቀችውም በራሷ ህይወት ውስጥ እኮ ሌላ ሰው መጥቶ ብሩኬን እየተሳፈጠ ነው ብሩኬን እያስናቀችው ነው። ምክንያቱም እሷ ፊት ባታሳየው እሷ የሆነ ነገር ባትል፣ እሷ ፊት ያሳየችው በመልካምነት ነው፣ በሌላ ነገር አይደለም ቤተሰቦች በመልካምነት ጥሩ ነገር አደረገልኝ ብላ ፊት ሰጠችው። በዛ መካከል እሱ ምን ያደርጋል? የራሱን ሴራ እየጠመጠመ እየጠመጠመ በሁለቱ በሁለቱ መካከል ያለውን ፍቅር ማቆሸሽ ጀመረ። አሁን እኮ ዋናው ዋናው ነጥብ የሚያዘው የብሩኬ ያለፈ ህይወቱ ሳይሆን አሁን ላይ ሀይሜን ብሎ የመጣው ወንድ ነው ህይወታቸውን እያበላሸ ያለው ቤተሰቦች፣ እኔ እንደዛ ነው የተረዳሁት። እናንተ እንዴት ተረዳችሁ? እናንተ ምክንያቱም ያለፈ ታሪክ አልፏል፣ ነው በቃ እንዴ። ጭራሽ እኮ ለጥያቄ የማይቀርብ ነገር እኮ ነው። ወይ ሌላ ኬዝ ካለሽ ሃይሚ፣ ኦኬ ሌላ ኬዝ አለሽ ብለን እንረዳሽ። ስላለፈ ነገር ግን አንቺው ራስሽ አይመለከተኝም እያልሽ እሱኑ ደግሞ እንዲያስረዳሽ ትጠይቀዋለሽ። ምንድን ነው የሚያስረዳሽ? አልገባኝም። እኔ እዚህ ጋር እንዴ፣ እሱን ከማስረዳት በቃ ያለፈ ታሪክ ማስረዳት አይጠበቅብኝም ነው የምትለው? ጓ ነው የምትለው? አንዳንዴ ሀይሚ የምታወራው ነገር ጥፍት ይልባታል ልበል እኔ ግራ ገብቶኛል። የምሬ ነው በጣም ግራ የተጋባውት። ሌላው ሲቀጥል ልጅቷን እኔ ጋ ለምን እኔ እሷን ከፈለኳት ለምን እኔ ጋ አትልክም? አንቺ ጋ ለምን ትልክልሻለች? አላት ሶ ምናልባት አንተ ከኔ ጋ ስለሆንክ ስለማትፈልጋት ይሆናል አለች ራሷ። ከዛ እሱ ተመለሰለት። አዎ በቃ ብትልክለት እንኳን ፎቶ ብትልክለት እንኳን አይፈልጋትም እሱ። አልመለሰላትም ሰው ነበር የፈለገው አለ። እንግዲህ ሲታሰብ አንድ ሰው የማይፈልገውን ነገር ማግኘት አይፈልግም። ላግኝህ ብትለው እንኳን ብታወራው፣ ፎቶን ብትልክለት፣ ምንም ብትልለት አይፈልጋትም፣ አያገኛትም። እሷ ምን አለች? ላግኝህ ብላ አንተን ቢብላት ከሆነስ አለች እንደዛ። ይባላል እንዲህ በግድ ሺ በላት ነገር እኮ ነው ሀይሜ እያኪ ያደቻለችው እኔ ምንም ምንም የሀይሚ ንግግር ምንም እየገባኝ አይደለም። ቤተሰቦች የምሬ ነው ምላችሁ። እንዴ እሱ ንቆ ከተዋት በእሷ በኩል ለማግኘት በእሷ በኩል ትመጣለች። እሱ ከማይመልስላት ከሆነ ለምን በባለፈው ሴቶች ስትባሉ ከባድ ናችሁ። የማትፈልጉትን ነገር የማትፈለጉትን ነገር ለማግኘት ብዙ ርቀት ትሄዳላችሁ ብሏል። እንግዲህ እሱ በዛ መካከል ወይሱ በብዙ ነገር ስደውልልም ሆነ ምንም ሆነ ወይም ሎክ አድርጓት ይሆናል፣ ወይ አልተቀበላት ይሆን ተቀባይነት አላገኘች ይሆናል። ሶ በእሷ በኩል ደግሞ ተቀባይነት አግኝታ ይኸው ተሳካላት፣ መስመር ገባች ማለት ነው። በር ከፈተች ሀይሚ። ስለዚህ እኔ የሀይሚ ነገር ምንም እየገባኝ አይደለም። ሁለት ፊት ጥፋት እያጠፋች ነው። በብሩኬም በኩል እያጠፋች ነው። በዚህ ጋር ደግሞ በራሷ ህይወት ላይ ደግሞ ሌላ ህይወት እያረማመደች ነው። በእሷ ህይወት ሌላ እንዲገባ እንደ አዲስ ነኝ እኔ አላቅም፣ ጥያቄ ታበዛለች እንደገና ማለት ነው። እና ብቻ በጣም የሚገርም ድራማ ነው። ይሄ ድራማ እግዚአብሔርን፣ የዛሬው ድራማ እኔ ምንም ማለት አልገባኝም በደንብ አልገባኝም ዲቴል የሆነ የትላንትናው ገብቶኛል የዛሬው ግን ዝም ብሎ በዚህ ውጣ በዚህ ውረድ ነገር ነው አንድ የገባኝ ነገር ምንድን ነው ሀይሚ ብሩኬን ስላለፈ ታሪኩ አስረዳኝ ብለሽ አጠይቂው በቃ ይሄ የተዘጋ ፋይል ነው አለቀ የምጠይቂበት ሌላ ነገር ያየሽው ነገር አዲስ ነገር ካለ ኦኬ እንደዛ አዲስ ነገር ነው የድሮ አይደለም ብለሽ ተናገሪና ይውጣ ችግሩ ይፈታ ከዛ ውጭ ግን እያወራሽ ያለሻቸውና እያመንሽ ያለሽ አንቺ ሌላ ነገር ነው። አይፈልግም ከኔ በፊት ለነበረ ነገር ብላ ሌላ ጥያቄ እንደገና ደግሞ ልጁ በዛ ልክ እቤትሽ መጥቶ ይህን ያህል ንግግር እንዲናገር ለምን ትፈቅጅለሳለች? ቤቱ አንቺ አለ አንድ እሱ ነው። ሲቀጥል ደግሞ ይሄ ልጅ ጋር እንዲህ በስርዓት ራሱ ቆሞሽ ማውራት የለብሽም ለብሩኬ ማለት በዚህ ልክ እሱ ሲናገር መሀል መግባት አልነበረብሽም። ልጁ መውጣት ነበረበት፣ መውጣት ነበረበት ግን ቡርኬ ነው ጥሎ የወጣው። ጥሎ የወጣው ቡርኬ ነው። በቃ ገላገልከኝ፣ ውሰዳት፣ በቃ ብሎ ሄደ። እንደዚህ ብሎ ለምን ሄደ የሚል አይጠፋም። እነሱ ታዲያ ስር ሰደው አበባ እስከ ማንጣት ድረስ ደርሰው፣ ምን ብሎ ነው ቡርኬ ቆሞ እነሱን የሚያዩ። እሷ ባለፈ ታሪክ አስረዳኝ እያለች ሌላ ርዕስ ውስጥ ናት፣ ግን ደግሞ እሱ የሚያየው ነገር በጣም ነው የሚያንገበግበው ያለፈ ታሪክ እኮ አልፏል። ምንም ቦታ ሊሰጠው አይገባም። ግን አሁን እሷ እያደረገች ያለችው ነገር እኔ ታመሜ ነው እኔ እንዲሆኜ ነው በሚል ሰበብ ሌላ ኬዝ ውስጥ ገብታለች። አያችሁ ልብን የሚጎዳ ነገር ያያችሁት ነው እንጂ ያለፈ ነገር አይደለም። ልባችሁን የሚያቆስለው ልባችሁን የሚያ ደግሞ ያለፈ ነገር ሳይሆን ዛሬ ላይ እያደረጋችሁት ያላችሁት ነገር ነው። ያለፈ ነገር አልፏል፣ ፋስት ነው። ለማንም ቁስል ሆኖ ማያቅም ምንም ሆኖ ያቅም ግን ሀይሚ የምንትላለች የእሱን ቁስል እየነካካች ምክንያቱም፣ ይሄ ልጁ እዛ ቦታ መገኘት እሱ የሚያወራው ነገር ብሩክን አቁስሎታል። አሳየኝ ትላለች ደግሞ። ለምን ያሳይሻል? ራሱ በሚሄድበት በሚወጣበት መንገድ ይወጣል እንጂ፣ ለምን ላንቺ ያሳይሻል? ለምን ያስፈልጋል? አያስፈልግም። ሲጀመር ቴዲ፣ አንቺ እንደማትቀበዩ ስለሚያቅ በሱ በኩል እንደዚህ ይህን ነገር ወሬ ካወራ ይሳካለታል እንደዛ ነው እየሞከረ ያለው፣ አሁን ቴዲ ማለት ነው ሀይሚን ለማሳመን ብሩኬ መጥፎ ሰው እንደሆነ ከጠገቧ እንዲርቅ እንደዛ አይነት ነው ለማሳመን እየተዘጋጀ ያለው እና እኔ እበልጣለሁ እኔ ሻልሻለሁ አይነት ነገር እንደዛ ነው፣ ብሩክ ላይ እያሳየ ሀራካት ያለው ማለት ነው። ሰ በዚህ መካከል ደግሞ እሷ ህይወት የተረበሸ ትላለች። ታዲያ የህይወት መረበሽዋ እኮ መንስኤው እኮ አንዱ አንች ነሽ እኮ አንድ ባለፈ ታሪክ መነዛነዝሽ፣ ሁለተኛ ነገር ይሄ ልጅ እንደዚህ አይነት ነገር ሀሳብ ሲኖሩ በቃ አታስፈልግም ከህይወታችን ውጣለን ማለት ነበረብሽ። ሀይሚዬ እንግዲህ ከተሳሳትኩ ቤተሰቦች አርሙኝ። እኔ የታየኝን የተሰማኝን ነገር ነው የምናገረው። ገባችሁ? ሶ ፍጼ ደግሞ ከዚህ በኋላ ስለዚህ ልጅ ያለውን አቋም ሰምታል እንዲ ማድረግ አልነበረብህም ብለዋል። ቀጥታ ከቤት ማስወጣት ነበረብህ። በእርግጥ ራሱ ወጥቶ ሄዷል። ግን ደግሞ እዛው ቦታው ላይ ብሩክ ከሚሄድ ልጁ ነበር መውጣት የነበረበት እዚህ ጋር አንድ ትልቅ ስህተት ስለዚህ ፍጹም በሀይ ሚበት ያን ያህል ሀረካት እንዲኖረው ለቀይ ዶሮ መፍቀድ አልነበረብህም ብሩክ ኦኬ፣ ከማንም ጋር ጣላለ ተረጋጋ ምናምን እየተባለም አስተያየት እየተሰጠውም ስለሆነ ዛሬ በጣም ለመረጋጋት መረጋጋት ሞክሯል። ምክንያቱም የሀይሚ ቤት ሄደህ የምትደባደብበት ቤት አይደለም፣ የእሷ ቤት ነው ምናምን እየተባለ ብዙ አስተያየት ሰታችሁታል። ያንን ነገር አክብሮላችኋል። ዛሬ እንደ ወንድ ጓዝ ሀይል አዳምጦታል። እንደ ወንድ ማለት ነው አስባችሁታል። ይሄ ሞት ነው እንደዚህ እግዚአብሔርን በጣም በቃ እንደዚህ ወንድን መፈታትን በጣም የሚደብር ነገር የምሬ ነው። እና ብቻ ኦ ማይ ጋድ በጣም እንጃ የሚያስጠላ ድራማ ነው የተጀመረው። ብቻ የኔ ውድ ቤተሰቦች ያው ወንድምዬውም ሀሳብ ምናምን እየሰጠ ነበረ። በጣም ተናዶ ነበረ ሀሳብ ሲሰጥ የነበረው እየተናደደው፣ ግን በቀይ ዶሮ ነው ቀይ ዶሮ መካከላቸው ገብቶ ስላበጣበጠ ነው፣ እንጂ ድራማ ነው አትበሉ። እሱን ተው፣ ውለን ነጭውዬ፣ ንገረው አንሰማህም፣ ጋይስ እችን እችልም አታው ምን ነው የማዳም ቅመሞችን በስንቱ ነው እጁል የምታረጉንኛን፣ እንዴ እያወቅን እንከታተላቸዋለን እስከ መጨረሻ ግን ደግሞ ስታጠፋ ጠፋችሁ እንላለን። አሁን ግን ጥፋቱ ያለው አንድና አንድ ሀይሚጋ ነው። ሀይሚጋ ያለ ጥፋት ያለፈ ታሪክን ከመጠየቅ አሁን ያለውን ቁስል ማሻር ይቀላል። የባለፈው አለፈ ነው። አሁን ደግሞ ብሩክ በንዴት ደግሞ ያቺ የድሮዋን እንደዚህ ሃይሚ በድሮ የተቆጨችበትን አሁን በህይወቷም ጥፎ እንካ ስላንትያይ ይላል። ከዛ በኋላ አለም ተቀጣጠለች በቃ አለቀ። ከዛ በኋላ የምሬደው ብላችሁ እና እንደዚህ አይነት ነገር ነው ብሩክ ዛሬ የታየበት ማለት ነው። ታያለች ምን እንደማድረግሽ ነው ያለው የፍቅር ጭሙጭ ጭሙጭ የፍቅር ጭሙጭ የልትጫወት ነው ወይ ብላለች። እና በጣም ብቻ ከባድ ነበር። በእንዴት ብቻ የምታደርጉት ነገር ራሳችሁን እንዳይለያያችሁ ያልሆነ ነገር ላይ እንዳይጠላችሁ ራሳችሁን ጠብቁ። ይሄን የመሰለ የገነባችሁትን ፍቅር ለተለያየ ነገር ማለት ለቪዲዮ ወይም ደግሞ ለማይሆን ነገር ብላችሁ የሆነ አልባሌ ውስጥ ገብታችሁ ህይወታችሁን እንዳይበላሽ መልካም ምኞቴ ነው ውድ ቤተሰቦቼ ምክንያት